የወርልድ ማራቶን ሜጀርስ የዓለም የሴቶች ወቅታዊ ደረጃ ወጥቷል። ከአንድ እስከ አስር ባለው ዝርዝር ውስጥ ኢትዮጵያ ሶስት አትሌቶችን አስመርጠዋል። ከዓለም በአንደኝነት ላይ የተቀመጠችው ኢትዮጵያዊቱ አትሌት ነች። ይህን መረጃ በቀዳሚነት የምንሰማው ጉዳይ ይሆናል። ሌላ አንድ አሰሳሽ ዜና ተሰምቷል። ኢትዮጵያዊቷ ጀግና በዓለም የብስክሌት ሻምፒዮና ከአፍሪካ በቀዳሚነት አጠናቃለች። ይህ ለኢትዮጵያ ልዩና አጠቃላይ ለብስክሌት ስፖርት ትልቅ መነቃቃት ይፈጥራል እየተባለ ነው። ሌላኛው የምናየው መረጃችን ነው። በኢትዮጵያ ሩጫ ውስጥ ታዋቂ ከሆኑት አትሌቶች ውስጥ አንዷ ኢትዮጵያ ሻምፒዮን መሆን እንጂ ውጤት አላጣችን ስትል ሀሳብ አስተያየቷን ሰጥታለች። ና አነጋጋሪ ሀሳብ የምናየው ሌላኛ ጉዳያችን ነው። በትውልድ ኢትዮጵያዊ ነው፣ በዜግነት ደግሞ እስራኤላዊ ነው። አዲስ አበባ መጥቶ ከርሞ እንደገና ወደ ቶኪዮም ሄዶ ከኢትዮጵያ አትሌቶች የተሻለ ውጤት ያስመዘገቡ አትሌትም ሌላኛው መነጋገሪያ ጉዳይ ሆኗል። እንሰማዋለን በአጠቃላይ የኢትዮጵያ አትሌቲክስ ፌዴሬሽን የሀሳብ አስተያየቶችን እንዲሁም ከቶኪዮ መልስ መግለጫቸውን ሰጥቶ ነበር። ይህ መግለጫ ግን አሁንም አነጋጋሪነቱ ቀጥሏል። ከመግለጫው ላይ እጅግ አነጋጋሪ የነበሩ ጉዳዮችን ቀንጨብ ቀንጨብ አድርገን ለእናንተ ይዘናል። ሰላም እንደምን አላችሁ? ሁሉ ስፖርቶ ነው ለስፖርት ላይክ፣ ሼር፣ ሰብስክራይብ በማድረግ የኢትዮጵያ አትሌቲክስ መረጃዎችን በቀዳሚነት እንድታገኙ እንጋብዛለን። አሁን ወደ መረጃው አለፉ። ዓለም አትሌቲክስ የሴቶች የወቅቱን የዓለም የማራቶን ደረጃ ይፋ አድርጓል። ይፋ የተደረገው እንግዲህ የወርልድ ማራቶን ሜጀርስ የሴቶች ወቅታዊ ደረጃን ይፋ በማድረግ ነው። ኢትዮጵያ ከአንድ እስከ አስር ባለው ዝርዝር ውስጥ ሰባት አትሌቶችን ማስመረጥ ችላለች። በአንደኝነት ደረጃም ከኢትዮጵያ መቀመጥ የቻለችው ትዕግስት አሰፋ ነች። ትዕግስት አሰፋ በአሁኑ ጊዜ የወርልድ ማራቶን ሜጀርስ ሴቶች ወቅታዊ አቋም ደረጃ ላይ አለም በአንደኝነት ሲያስቀምጣት በትውልድ ኢትዮጵያዊት እና በዜግነት ደግሞ ኔዘርላንዳዊት ሲፋን ሀሰን ሁለተኛ ደረጃ ተቀምጣለች። የጎረቤታችን ኬንያ ሮዝመሪ ዋንጀሩ ደግሞ በሶስተኝነት ስትቀመጥ እንዲሁም አራተኛ ደረጃ ላይ ሁለት የኬንያ እና እንዲሁም አንድ የኢትዮጵያ አትሌቶች በተመሳሳይ ደረጃ ላይ ተቀምጠዋል። ይህም ሻሮኔ ሎኬዲ ከኬንያ ፔሬስ ጄፕቺርቺር ከኬንያና እንዲሁም ትግስት አሰፋ ከኢትዮጵያ እኩል ደረጃ አራተኛን ይዘዋል። አጠቃላይ ይህ ደረጃ የኬንያና የኢትዮጵያ ነው ብለን ልናወራ እንችላለን። ከአስሩ ዘጠኙን የያዙት ኢትዮጵያና ኬንያ ናቸው። አንድ ብቻ እንግዲህ ሲፈን ሀሰን አለች። እሷም በትውልድ ኢትዮጵያዊት ነች። ስለዚህ በዚህ የወቅቱ የሴቶች የማራቶን ውድድር አጠቃላይ የምስራቅ አፍሪካ ሁለት ሀገራት ዜጎች ብቻ የነገሱበት ነው ማለት እንችላለን። ሰባተኛ ደረጃ ላይ እንዲሁ ኢትዮጵያና ኬንያውያን በተመሳሳይ ደረጃ አራት አትሌቶች ተቀምጠዋል። ከኢትዮጵያ ደራዲዳ አለች። ደራዲዳ ከዚህ በፊት እንደምታስታውሱት እንግዲህ በ2023 በዱባይ ማራቶን አሸናፊ መሆኗ ይታወቃል። በተጨማሪ እንግዲህ የፓሪስ ኦሎምፒክ የኦሎምፒያኑ ወይም የወርቅ ሜዳሊያ ባለቤቱ የታምራት ቶላ ባለቤትም እንደሆነች ይታወቃል። ጎበዝ የማራቶን ሯጅ ተብለው ከሚጠቀሱ ኢትዮጵያን አትሌቶች መካከል ናቸው ሰባተኛ ደረጃ ላይ ተቀምጣለች፣ በወቅታዊ የአቋም ደረጃ። እንዲሁም ደግሞ ዊፌርዳ ሞራ ሞስቲ ከኬንያ ሄለን ኦብሪ፣ እንዲሁም ጆሲያሌን ችፕሶጌ ሰባተኛ ደረጃ ላይ ይዘዋል። ለሶስት ማለት ነው። አጠቃላይ እንግዲህ የዓለም የሴቶች ደረጃ ኢትዮጵያ ሶስት ስታስመረጥ ኬንያ ደግሞ ስድስት አትሌቶችን ማስመረጥ ችላለች። ሲፈን ሐሰን ደግሞ ከኔዘርላንድ አንድ በመሆን የወቅቱን የዓለም የሴቶች የሜጀር ወቅታዊ ደረጃን ተቆጣጥረዋል። በዛሬው ዕለት ለኢትዮጵያ እንዳስደሳች ዜና ተሰምተዋል። በዚህም ኢትዮጵያዊቷ ጸጌ ካሳይ በዓለም የብስክሌት ሻምፒዮና ከአፍሪካ በቀዳሚነት ማጠናቀቅ ችላለች። ኢትዮጵያዊቷ ጸጌ ካሳይ በዓለም የብስክሌት ሻምፒዮና በወጣቶች ዘርፍ ነው ከአፍሪካ በአንደኝነት በመሆን ያጠናቀቀችው ይህም ለኢትዮጵያ አትሌቲክስ የብስክሌት ስፖርት መነቃቃት ትልቅ እድል ይፈጥራል ተብሏል። የዓለም ብስክሌት ሻምፒዮና እንግዲህ በሩዋንዳ አስተናጋጅነት በመካሄድ ላይ ነው የሚገኘው። በዚህም ኢትዮጵያዊቷ ብስክሌተኛ ጽጌት ካሳ 74 ኪሎ ሜትር በሸፈነ ወጣቶች ጎዳና ውድድር ከአፍሪካ አንደኛ ደረጃን ይዛ አጠናቃለች። እጅግ ከፍተኛ ፉክክር የታየበት የብስክሌት ውድድር ነበረ። በዚህ ውድድር ላይ እንግዲህ ከዓለም ሰባተኛ ደረጃ ነው የዛ ማጠናቀቋና ገና ወጣት መሆኗ ከግምት ሲገባ ወደፊት በዘርፉ አዲስ ታሪክ ልትሰራ ትችላለች። ኢትዮጵያም እንግዲህ ከአትሌቲክስ ወጣ ብላ እንዲአይነት ስፖርቶች ለን በስፋት መሞከር ያለባት የሚል መልእክት እንዲተላለፍም አድርጓል። ከዚህ ቀደም በወጣቶች የግል ሰዓት ውድድር ከአፍሪካን በቀዳሚነት ማጠናቀቋ የሚታወቀው ኢትዮጵያዊቱ አትሌት ጽጌ ካሳይ አሁን ደግሞ በዓለም የብስክሌት ሻምፒዮና ከአፍሪካ በቀዳሚነት በማጠናቀቅ አዲስ ታሪክ መጻፍ ችላለች። ወደ ሌላ መረጃ ስናልፍ ወርቅ ሃጌታቸውን እናገኛለን። ኢትዮጵያ ሻምፒዮን መሆን እንጂ ውጤት ታላጣችም ስትል ሰሞኑን የኢትዮጵያ አትሌቲክስ ቡድን የገባበትን ቀውስ በተመለከተ አነጋጋሪ ሀሳብ ሰጥታለች። ወርቅ ሃጌታቸው 29 ዓመቷ ላይ የምትገኝ አትሌት ስትሆን ከዚህ በፊት በወርልድ ሻምፒዮንሺፕ በ3000 ሜትር በዩጅን ዩናይት ስቴትስ አሜሪካ በ22 የብር ሜዳሊያ አምጥታ እንደነበር ይታወሳል። በ3000 ሜትር መሰናክል ደግሞ በዳይመንድ ሊግ የ22 አሸናፊ ነች። በአፍሪካ ሻምፒዮናም እንግዲህ በሀያ ህውለት የሴንት ፔሪ በ3000 መሰናክል ወርቅ በማምጣት ኢትዮጵያን ማስጠራት ችላለች። አሁን ይቺ አትሌት ኢትዮጵያ ሻምፒዮን መሆን እንጂ ውጤት አላጣችም የሚል አነጋጋሪ ሀሳብ ሰጥታለች። ሁለተኛ ደግሞ ሀገሬ በአትሌቲክስ ሳይሆን በሩጫ ብቻ ነው ሻምፒዮን መሆን ያልቻለችው ትላለች። ከሩጫ ረጅም ርቀትና መካከለኛ ርቀት ብቻ ስለዚህ፣ አትሌቲክስ በማለት ፋንታ ኢትዮጵያ በረጅም እና በመካከለኛ ርቀት ውጤት አላመጣችን ቢባል እንደኔ መልካም ነው የሚል ሀሳብ ሰጥታለች። ምክንያቱም ትላለች አትሌቷ ሀሳብ አስተያየቷን ስትቀጥል ምክንያቱም አትሌቲክስ ሩጫ ብቻም ሳይሆን ውርወራ፣ ዝላይ እንዲሁም የምጃ ውድድርን ያካትታል። ስለዚህ ሌሎች ታለንት፣ አቅም ችሎታ እያላቸው ጠያቂና ተመልካች አጡ የውርወራ የዝላይ እንዲሁም የተርሳ ያጭርቀት ሩጫ አትሌት ተስፋ ላለማጨለምና ድል ያልተሰጡና ያልተወከለ የኢትዮጵያ አትሌት ሞራል ለመጠበቅ ሲባል በረጅምና በመካከለኛ ርቀት የተወከለችው ኢትዮጵያ እያልን ብንነጋገር መልካም ነው። አትሌቲክስ ስንል ግን አጠቃላይ እነዚህን ያካትታል። ኢትዮጵያ ደግሞ በሩጫና በዝላይ ላይ እንዲሁም ደግሞ በሌሎች ውድድሮች ላይ አልተሳተፈችም እያለች ነው። በተጨማሪም የኢትዮጵያ አትሌት የሀገር ፍቅር እንጂ ውጤት አላጣም። ማሳያው ደግሞ የዘንድሮ የተደረጉ የግል ዓለም አቀፍ ውድድሮችን ማስታወስ በቂ ነው። ላብነትም በዚህ በቶኪዮ በተደረጉ ውድድሮች ጭምር ኢትዮጵያን በተደጋጋሚ በበላይነት ማጠናቀቃቸው ማስታወስ በቂ ነው ካስፈለገ ደግሞ የበርሊን ማራቶንን መመልከት በቂ ነው በማለት ሀሳብ አስተያየቷን ሰጥታለች። ምናልባት በቀጣይ በስፋት ሀሳቤን እገልጻለሁ ብላለች። በነገራችን ላይ የበርሊን ማራቶንን እንግዲህ ካየን በኋላ እንነጋገር በሚል ሀሳብ ሰጥታ እንደነበረ የሚታወቅ ጉዳይ ነው። በርካታ ሀሳብ እንግዲህ አትሌቲክሱን ጉዳይ ካነሳን ከሰሞኑ አነጋጋሪ ጉዳዮችን ተከስተው እንደነበረ የሚታወቅ ጉዳይ ነው። ከቶኪዮ መልስ እንግዲህ መግለጫ የሰጠው የኢትዮጵያ አትሌቲክስ ፌዴሬሽን እና ባለስልጣናት የሚመለከታቸው አካላት እጅግ አነጋጋሪ ሀሳቦችን ሲሰጡ ነበር። ከእነዚህ ውስጥ አንዱ አትሌት የማነ ጸጋ እየሰጠው ሀሳብ ነው። ለጠፋ ውጤት ይቅርታ አይደለም መታሰርም ሲያንሰን ነው ብለዋል። አትሌቶች መካከል የሀገር ፍቅርን ከጠፋ ቆይቷል ሲል በብስጭት ተናግረዋል። በርካታ አትሌቶች ማጣሪያውን እንደማያልፉም እርግጠኛ ነበርኩ ሲል የቀደመው አትሌት ተናግሯል። የአትሌቶች ማህበር ፕሬዚደንት የሆነው አትሌት የማነ ጸጋይ ለተገኘ ውጤት ይቅርታ ሲያንሰው ነው በማለት ነበር የተናገረው። የተመዘገበው ውጤት የማይገባ መሆኑን የገለጸው አትሌት የማነ ጸጋ ይቅርታ አይደለም አለመታሰራችንም አንድ ነው ነበር ያለው። በአጠቃላይ የተመዘገበው ውጤት የማይገባ መሆኑን ገልጾ ይቅርታ አይደለም ከመታሰርም የሚገባ ነው። እኔ በበኩል የበርካታ አትሌቶች ማጣሪያው እንደማያልፍ እርግጠኛ ነበርኩ ብለዋል። እኛ አንጋፋዎቹ መከባበር፣ መቀራረብ፣ ማውራትና መነጋገር አለብን። የዚህ ዓለም አትሌቲክ ሻምፒዮና ባሌር ከርዶች ጥሩዬና ቀነኒሳ የት ናቸው ከምንገፋቸው ለማናቅርባቸው ናቸው ሲል አትሌት የማነ ጠይቋል። በሌላኛው እንግዲህ በውድድሩ ታግዳ ስለነበረችው አትሌት ድርቤ ወልተጅም ያነሳው ጉዳይ ነው። ተጠያቂው አካል ሚፋ ተደርጓል። ተጠያቂው እንግዲህ የኢትዮጵያ አትሌቲክስ ፌዴሬሽን የሕክምና ክፍልና ወይም ናዶ ተብሎ የሚጠራው የኢትዮጵያ ብሔራዊ የጸረ ዶፒንግ አገልግሎት ወይም ደግሞ ኤጀንሲ የሚባለው ተቋምና ይህን የሚቆጣጠረው አካል እንደሆነ ገልጿል። አትሌቶች መመርመር ግዴታቸው ነው። ነገር ግን አትሌት ተቋሙ በስራቱ የመስራት ግዴታ አለበት። ይህን ባለመስራቱ ድርቤ የወልተጅ በዚህ ውድድር እንዳትካፈል ሆኗል ብለዋል። መጎሻሽት አያስፈልግም። አሁን ባሉን አትሌቶች መካከል የሀገር ፍቅር ከጠፋ ቆይተዋል። አብረመዋል መመገብና መስራት አለባቸው። ነገር ግን አላደረጉም ሴል አትሌት የማነ ጸጋይ ተናግሯል። ከየማነ ውጭም የተነሱ ሀሳቦች እጅግ ጠንካራና ያልተጠበቁ ነበሩ። ከነዚህ ሀሳቦች ውስጥ አንዱ የስልጠናና ምርምር ዳይሬክቶር አቶ ሳሙኤል ብርሃን የተናገረው ነው። ምንም ማሸት አልፈልግም፣ ዝግጅታችን ለዓለም ሻምፒዮና የሚመጥን አይደለም። አሰልጣኞች ከሀገር ክብር ይልቅ ለግል ቢዝነሳቸው ነበር ትኩረት ሰጥተው ሲሰሩ የነበረው ይላል። መደባበቅ አያስፈልግም፣ ይኸው እዚሁ ነው። ስለ ሽፊት ነው የምንናገረው። አሰልጣኞች ማንንም አይሰሙም ነበር፣ ስራ አስፈጻሚውም እርምጃ ለመውሰድ አቅም አልነበረውም ሲል ተችቷል። ይህን ያህል ወርቅ ብርና ነሐስ የተባለው ከየት መጥቶ ነው? ምንም እቅድ አልነበራቸውም። አሰልጣኞችን አቅዳች ውስጡን ላቸው ይሰሙን አልቻሉም ሲል ተደምጧል። የሰማቸው ካልቻሉ በቀጣይ እንዲሰማቸው ምን ለማድረግ ተዘጋጅተዋል ለሚለው ጉዳይ ግን በእርግጥ ሰውየው የተናገሩት ሀሳብ የለም። አቶ አሰፋ በቀለ የፋሲሊቲ ዳይሬክተርም እውነት ለመናገር ስልጠናችን የተበታተነ ነበር ብን ነገራቸው ለመስማት ፍቃደኛ አልነበሩም። ትራክ ላይ እንዲሰሩ ፕሮግራም ያወጣንላቸው አሰልጣኝና አትሌቶች ሰንዳፋ እናገኛቸው ነበር። በማለትም እንግዲህ ውጤት ከጠፋ መጨረሻና ኢትዮጵያውያን በውጤቱ ካዘኑ ከተበሳጩም በኋላ አስተያየታቸውን ሰጥቷል። ስለ ስንም እዛው ሄደ ብሔራዊ ቡድን ቱታ በዶላር ሲሸጡ ነበሩ እስተነባል የደረሰ አሳዛኝ ዜና ተሰምቷል። ስን እንግዲህ ይህንን አሰልጣኞች ካሉ ገምግመን እርምጃ እንወስዳለን። ሁለተኛ ወደዛ ቦታ አይደርሱም ስለማለት ቢናገርም ዘንድሮ ያልታዘዙ አትሌቶችና አሰልጣኞች እነማን ናቸው እንዳይደርሱስ ምን መሰራት አለበት ለሚለው ሀሳብ ግን በይፋ የተናገረ የለም። የመጨረሻ ጉዳያችንን እናንሳ። በትውልድ ኢትዮጵያ በዜግነት ደግሞ እስራኤላዊ የሆነ አትሌት አለ። ሀሜሮ ሎሜ አለሜ ይሰኛል። ቶኪዮ በተካሄደ የዓለም ሻምፒዮና ላይ በማራቶን አራተኛ በመውጣት ከኢትዮጵያ አትሌቶች የተሻለ ውጤት ማስመዝገብ ችሏል። ሀሜሮ አለሜ አትሌቱ ብዙውን ጊዜ ልምምድ የሚያደርገው እዚህ አዲስ አበባ ውስጥ ነው። የሚሰለጥነውን በንጋት ወርቁና በአሰፋ ጋዲሳ እንደሆነ ተሰምቷል። ሀሚሮ አለሚ የተለየ ያደረገ ወሳኝ ነገር ቢኖር ዘንድሮ ከኢትዮጵያ የተሻለ አትሌቶች ለመመድ መስራት ነው። ከውድድሩ አንድ ወር ቀደም ብሎ ከቶኪዮ አየር ንብረት ጋር ተመሳሳይ የሆነ ቦታ ለመመድ አድርጓል። የመረጠው ሀገርም ጣሊያን ነበር። በነገራችን ላይ እንግዲህ ጣሊያናዊ አትሌትም በዚህ ሁለተኛ እንደወጣ ማስታወስ ይገባናል። በተጨማሪም ከውድድሩ 12 ቀን ቀደም ብሎ ቶኪዮ ተገኝቶ ነበር። ይህም ከኢትዮጵያን አትሌቶች የተሻለ ሰዓት እንዲያስመዘግብ ረድቶታል የሚል መረጃ ተሰምቷል። ራትና ክቡራን የሁሉ ስፖርት ቤተሰቦች ለአሁን ያስኩላቸው መረጃዎች እነዚህን ይመስሉ ነበረ። ሌሎች አዳዲስ ጉዳዮች ሲወጡ ደግሞ በድጋሚ መለሳሉ። መልካም